ውድ ተመልካቾቻችን በድጋሚ ለመላው ክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ እያለን። ዛሬ እንግዲህ በልዩ ሁኔታ የበዓል ፕሮግራማችን ከሴት ትራፊክ ፖሊሶች ጋር ነው ቆይታ እያደረግን የምንገኘው። እንግዲህ አጠገቤም ነባር ከሆኑ የሴት ትራፊክ ፖሊሶች ጋር ነው ቆይታ የምናደርገው። አጠገባቸውም ኃላፊያቸው ኮማንደር ሙክታር አብዶ ሽም አለ እንግዲህ ከነሱ ጋር የምናደርገውን ቆይታ እንድትከታተሉ እንጋብዛለን በቅድሚያ ግን ራሳቸውን ያስተዋውቁና እንኳን አደረሳችሁ መልእክት ያደርሳሉ እሺ በመጀመሪያ ኮማንደር ሙክታር አብዱሽ እባላለሁ የትራፊክ የሐረሪ ክልል ፖሊስ ኮሚሽን ትራፊክ ዳይሬክቶሬት ዳይሬክተር ነኝ በመጀመሪያ ለመላው ለክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ እሺ አመሰግናለሁ ዋና ሳጀንት ቅደም ገብሬ ይባላለውኝ የሐረሪ ትራፊክ ፖሊስ አባል ነኝ። እንኳን ፈጣሪ ለዚህ ቀን አደረሰን እላለሁ። መጀመሪያ የሙስሊምን በዓል እና ጾም የኛ የክርስቲያኖችን ጾም አንድ ላይ አንድ ላይ ስናካሄድ ነበረ። የእስልምናን ጨርሰን አሁን ደግሞ እየጠበቀን ያለ ነው የክርስትናን በዓል ነው። ፈጣሪ ያኛውንም ጨርሰን ለዚህኛው ያደረሰን አምላክ ማመስገን እፈልጋለሁ። አሁን ደግሞ ያው ለሚመጣው በዓላችን እንኳን አደረሰን እላለሁ ኢንስፔክተር ራኒያ ይሱፍ እባላለሁ የሐረሪ ክልል ፖሊስ ትራፊክ ፖሊስ ነኝ። ለክርስትና እምነት ተከታዮች ሁሉ እንኳን ለትንሣኤው በዓል በሰላም አደረሳችሁላለሁ። እሺ እንግዲህ ዛሬ ያው ከደንብ ልብሳችሁ ወጣ ብላችሁ ዛሬ በባህል ልብስ አምሮባችሁ በዓልን ከኛ ጋር ታሳልፉ ነው ወይም እዚህ ተገናኘ ነው? እስቲ ስራችሁን እስቲ በጥቂቱ እናውራ። የትራፊክ ፖሊስ እንዴት ወደ ስራው ወደ ሙያ ውስጥ ገባሽ? ፖለቲካ እንጀምርና እሺ አመሰግናለሁ። የትራፊክ ስራ ማለት እየረካሽ የምትሰሪው በቃ በስራሽ እየተደሰትሽ በምታረጊው የሕዝብ አገልጋይነት እየረካሽ የምትሰሪው ስራ ነው። ስራው አድካሚ ነው። አድካሚ ቢሆንም ግን ለሕዝብ የምትሰጪው አገልግሎት ለህዝብ የምትሰጪው በቃ የተቸገረን ሰው ትራንስፖርት ያጣን ሰው ስታሳልፊ፣ ወደ ሌላ ሀገር ሄዶ መሄድ ያቃተውን ሰው መኪና ትራንስፖርት ለምነሽ ቢሆን ስትሸኝ፣ አቅመ ደካማውን ስታግዢ፣ ተማሪ በቃ አብዛኛውን ስራሽ የምታሳልፊ በምንድን ነው በአገልግሎት ላይ ነው። በቃ በዛ ምክንያት ያው የህዝብ አገልጋይ ርግጥ አርገሽ የምትገቢበት ስራ ስለሆነ በጣም ደስተኛ ሆነሽ የምትሰሪው ስራ ነውና ሙያዬንም ስራዬንም በጣም ወደዋለሁ። እንደ ነባር የትራፊክ ፖሊስ ደግሞ እንግዲህ ቆይተሻል፣ ስራው ላይም ብዬ አስባለሁ። ትፈልጊው ነበር የትራፊክ ፖሊስ መሆንን ወይስ አጋጣሚዎች ነው ወደዛ እንድገቢ ያደረገች? ገባትኝ ፈልጊ ነው ስገባ ማለት ነው። ያው መጀመሪያ ላይ እቅድሽ አይሆንም ምንድነው፣ ስትገቢ ፖሊስ ቤት እገባለሁ ብለሽ ነው የምትገቢው እንጂ ትራፊክ ፖሊስ ሆናሉ ብለሽ አትገቢ። አጋጣሚዎች ደግሞ የመግባት አጋጣሚዎች ሲመጡና ያው እንደ ክፍል ተወዳድረሽ በምዝገባ መዝገባ ተወዳድረሽ ነው የምትገቢው። ያ ሁኔታ እድል ስታገኝ ነው ፍላጎቱ የሚመጣውና በዚህ ሁኔታ ነው የገባ ነው። ያው የረካሽ የምትሰሪው ስራ ነው። እንደ ሴትነትስ በተለይ ደግሞ ሴት የትራፊክ ፖሊስ ሆና የቤትም ኃላፊነት አለበት። ዛሬ ደግሞ በዓል ነው። በዓል ደግሞ ሲመጣ እንዴት ነው እስቲ የምታሳልፍ? ስራችንና በዓል ይለያያል። እኛ በዓል የምናከብረው የሆነ በረፍት ሰዓታችን እንጂ በስራ ሰዓታችን ስራ ላይ ነን ሌላ ቀንም በዓል ታደርጉታላችሁ። የእረፍት ቀኑ በቃ እንደዛ ነው። ሜቢ አሁን ለምሳሌ አሁን እኔ ዛሬ በዓል ቢሆን ተረኛ ከሆንኩ ስራዬን ነው የምሰራው። እኔ በመቅረቴ እዛ ጋር የሚጠፋና የሚጎል ነገር አለ። ገባሽ? ያው እኛ የምንመደበት ቦታ አለን፣ ፈርመን ነው ከቢሮ ስንወጣ የምንወስድ ቦታ አለ። ያ ቦታችን ላይ ጉድለት መጣ ማለት የህዝብ አገልጋይነትሽ ነገር ተቋረጠ ማለት ነው። በዚህ ሁኔታ አብዛኛውን ጊዜ እኛ የምናሳልፈው በዓልን ስራ ላይ ነው። ግን ባለን አጋጣሚ ደግሞ ቤታችንን በዓል እናስበስላለን ባለች እንግዲህ ተጠቅመን ያለውን ነገር አመቻችተን እኛም እናከብራለን ግማሽ ቀን ነው የምንሰራው ከስራ መልስ በዓላችን እናከብራለን ጥሩ እስቲ ወደ ራኒ ሊሂድና እስቲ መለሳለሁ ሳምዲቃ እስቲ የትራፊክ ስራን እንዴት ትገልጨዋለሽ እንዴት ነበር አገባብሽን እስቲ እናውራ የትራፊክ ስራ ያው እንደምናውቀው አድካሚ ነው የትራፊክ ስራ ገባለው ብዬ ሳይሆን ፖሊስነትን ሞያውን ስለምወድ ገባው ሞያውን ያው ስለመወደው ነው የገባሁት ፖሊስነትም ማለት ነው ከዛ በኋላ ከክፍሌ ተመልምዬ ወደ ትራፊክነት ገባው ማለት ነው ያው እንትኖች አሉ ፈተናዎች ምናምን አሉ በዛ አማካኝነት ገባው ፖሊስ ማነው ትራፊክነት ከውጪ ሲያዩት ደስ ይላል ግን ውስጡ ስትገቢ ደግሞ በጣም ከባድ ስራ ነው ከሴትነት ጋር ደግሞ በጣም ነው የሚከብደው እና ግን ያው ደስ ይልሻል፣ አንቺ በተመደብሽበት ቦታ ምንም አይነት አደጋ ሳይደርስ ስታሳልፊ በጣም እሱ ነው አንቺን የሚያበረታታሽ እና እሱ ነው ለአንቺ ጉልበት የሚሆንሽ። ጥሩ። ያው የትራፊክ ፖሊስ ትልቅ ስነ ምግባር የሚጠይቅ ሙያ ነው እና እስቲ፣ ከወንዶች የትራፊክ ፖሊሶች ጋር የሴቶች የትራፊክ ፖሊሶች ጋር እንዴት ነው እንግዲህ አንድ ላይ የሚሰሩት ስራችሁን በምን ሁኔታ ያው ከወንዶች ጋር እኛ ባይዘዌ በጣም እንትን እንከባበራለን። እዛ ውስጥ መከባበር አለ። ሴት በመሆናችን የሚያግዙን ነገሮች አሉ ወንዶችም፣ እኛም ሴት በመሆናችን ደግሞ እነሱን የምናግዛቸው ነገሮች አሉ። ያው እየተጋገዝን ነው የምንሰራው፣ ስራው ማለት ነው። ስራው ያው አድካሚ ቢሆንም እኛም ጉልበት እንሰጣቸዋለን ለወንዶቹ። እነሱም እኛ ሴት በመሆናችን ደግሞ የሚያግዙን ነገሮች አሉ፣ እነሱን ያግዙናል። ያው ዛሬ አንቺ በእነትሽ ሙስሊም ናት፣ ጓደኛሽ ክርስቲያን ናት። እስቲ አንድ ላይ በምትሰሩበት ጊዜ ሐረር ደግሞ የምትታወቅበት የአብሮነት ከተማ ናት እና በዓልን ደግሞ እንዲህ ስናሳልፍ ሙስሊም ክርስቲያኑ አንድ ላይ እንዲህ እናሳልፋለን። እስቲ የተለየ አጋጣሚም ካላችሁ እንዴት ነው በዓልን የምታሳልፉት? ለምሳሌ አሁን የሆነ በዓል እንዲህ አሁን ጥምቀት ምናምን ሆኖ ህዝብ የሚበዛበት ሰዓት ከሆነ ማለት ነው ትንሽ ይሸፍኑና እኛ ለቀናቸው እነሱን እኛ የምንሸፍንበት ሁኔታዎች አሉ እኛ ሙስሊሞቹ ማለት ነው የእኛ በዓል ደግሞ ከሆነ እኛ በዓል ያለበት ቦታ ህዝብ የሚበዛበት ቦታ ካገዝናቸው በኋላ እኛን የሚሸኙበት ሁኔታ አለ ያው እየተሳሰብን ነው የምንሰራው ሁላችንም በመዋደድ በመፋቀር በደንብ አድርገን ነው የምንሰራው። ያው ትራፊክ ፖሊስ ላይ ብዙ ገጠመኞች ይኖራሉ ብዬ አስባለሁ፣ ወደ ኋላ መለሳሉ በሁለታችሁ። ወደ ኮማንደር ሊሂድና ወደ ኮማንደር ልምጣ እስቲ። ዛሬ ያው በሴ ትራፊክ ፖሊሶች ነው ተከባ ያለው። እስቲ ከወንዶች በተለየ ሴቶች ያው በስራ አይታሙም፣ በያስባለ በሁሉም ቦታ ስኬታማ ናቸው። እስቲ ያንተ ደግሞ የትራፊክ ፖሊሶች ሴቶች ያው በብዛት ይያየ ነው። ሴት ትራፊክ ፖሊሶችንና እስቲ ስለሱ እናውራ። እሺ አመሰግናለሁ። በልጋም መላው ለክርስትና ባል ተከታዮች እንኳን ለትንሳኤ በዓል ደረሳችሁ እያልኩኝ እንዲሁም ሐረር ቲቪን ይህንን ዝግጅት አዘጋጅቶ ይህንን ነገር ላደረገን መጀመሪያ ለእነሱም ምስጋና ነቀርባለሁ ለሆቴል ባለቤቷ ለወይዘሮ ፍሪ ደግሞ ምስጋናችን እያቀረብኩኝ ትራፊክ ፖሊስ ሴቶችን ወንዶችን የምትዩ ነገሮች የሉ እኛ ጋር ማለት ነው። ሴቶች በጣም ጠንካሮች ናቸው። በስራቸው ላይ ደግሞ ታማኝ ናቸው። አብዛኛው ጊዜ ስታዩት ሴቶች ውጤታማ ናቸው። በማሽከርከር ላይም ስታያቸው በአደጋ ዙሪያ ላይ አይታሙም። እነሱ በጣም ለስራው ትኩረት ሰጥቶ የሚሰሩ ሴቶች ናቸው። ነገር ግን ያው የመጀመሪያ ሴት ፖሊስ ትራፊክ የነበረችው ኮማንደር መሊካ ዩሱፍ ሞታለች። እሷ ነበረች። ከዛ በኋላ ያው እነሱ ሁሌታቸው መጥተዋል። ከዛ በኋላ ሴቶችን ከማቋጥ አኳያ ያው አሁን እንደምታዩ በጣም ጠንካራ ሴቶችና አስተዋይ ሴቶች ናቸው ያሉት። አብዛኛው ጊዜ ፖሊስ በዓልን አያውቀው። አንዳንድ የአጋጣሚ ሆኖ ምናልባት እንደዚሁ እኛ ኃላፊ ሆነን ለነሱ በማዘን ሴቶች ስለሆኑ የምንለቃቸው ካልሆነ በስተቀር አብዛኛውን በዓላቶችን በማየት ነው የምንሸኘው። በአይናችን አይተን ነው እንጂ ደንብ ልብሳችን ለብሰን ስራ ላይ ያለ ነው። ለምን ህብረተሰቡ የወጣው በሰላም ወጥቶ በሰላም እስኪገባ ድረስ እኛ እዛው ላይ ስራ ላይ ያለ ነው። ያ ህብረተሰብ ወጥቶ በዓሉን አክብሮ ወደ ቤቱ ከሄደ በኋላ ያው እንደ ሁኔታው ለነሱ እናመቻቻለን። በታማኝነት ዙሪያ ላይ ፖሊስ ትራፊክ ፖሊስም ፖሊስም በስነ ምግባር የታነጸ መሆን ያለበት ምክንያቱም ለህብረተሰብ ነው የምናገለግለው። እኛ ብዙ ጊዜ እንደ ሸማ ነን፣ በቃ ለህብረተሰቡ ማለት ነው። ህግን ነው የምናስከብረው። ትራፊክ ፖሊስ ትንሽ ይለያል ከወንጀል መከላከል ፖሊሱ ጋራ እና ትራፊክ ፖሊስ ይለያል። ትራፊክ ፖሊስ ለከተማው አምባሳደር ነው። አምባሳደር ነው። ከብዙ ሰው ጋር ነው የሚገናኘው። ባለሀብት ጋር ይገናኛል መካከለኛ ደረጃ ላይ ላለው፣ በድሃው ጋር፣ ሀይለኛ ጋራ፣ ወጣቶች በጣም ሀይለኞች የሆኑ ጋር ከብዙ ሰው ጋር ነው የሚገናኙትና እነዚህ ሁን እዚህ ጋር የምታያቸው ሴቶች ብዙ ነገርን ቻሌንጅ አድርገሆነ እዚህ ጋር የደረሱት በመኪና ታፍ ነው ይሄዳሉ። በሴትነታቸው ማለት ነው ብዙ መስዋዕት እንዲህ ስታዩ ከላይ ልብሳቸውን ለብሶ ህግን በሚያስከብሩበት ጊዜ በቃ ሁሉም ሰው ደስ ይለዋል። ነገር ግን ብዙ ውስጡ ብዙ ጣጣ አለ። ሄዶም ይገለበጡ አሉ፣ ጉዳት የደረሰባቸው ሴቶች አሉ፣ ወንዶችም እንደዛ ጉዳት የደረሰባቸው አሉ። ግን ምንድነው የተጣለብንን ኃላፊነትን በብቃት ለማውጣት፣ ህግን ለማስከበር ያው ብዙ ነገር ይደርስብሻል። መስዋዕትነት ማለት ነው እና አንዳንድ ጊዜ ሁሉም ሰው አንድ አይደለም። ወጣቶች አሉ፣ በቃ ህግን ጥሶ መሄደም የሚፈልጓሉ። እነሱ ደግሞ ሴቶች ደግሞ አንድን የያዙት ነገርን አይለቁም። ከእሱ ጋር ልህያ ያያዛሉ እሱ ደግሞ በተሽከርካሪ ይዛቸው ብዙ ነገሮች ጣጣዎች አሉ። በአሁኑ ጊዜ ግን ህግን ተከብሮበት የሚኖርበት ሁኔታ ነው ያለ ነው። ሁለተኛ በበዓላት ዙሪያ ላይ ክርስቲያንና ሙስሊም የምትና የምትለዩ ምትለዩ ነገር የለም ሀረር ላይ ማንን ነው ምትለዩ? ሁላችንም አንድ ነን። ተከባብረን ተዋደን ሁላችንም ተሰሳስበን እየኖርን ያለ ነው። ብሄር ብሄረሰቦች አሉ ሀረሪ ክልል ላይ ሁላችንም የራሳችንን ሃይማኖት በግላችን አድርገን ፖሊስ ሃይማኖቱ በግል ነው። ኢትዮጵያን ማንኛውም ሰው እና ተዋደን ነው ያለ ነው ማለት ነው። ያው ልክ እና አሁን እንደምታያቸው እንደሚያምሩ በቃ እንደዛ ነው ለዛ ነው እንደዚህም ተዘጋጅቶበትም የመጡበት ማለት ነው። ስለዚህ ፖሊስ ትራፊክ፣ አንዷ ትራፊክ ፖሊስ ካጠፋች የሁሉም የተቋሙ ስም ነው የሚበላሸው። ስለዚህ በጣም ሁሉ ጊዜ እንመካከራለን፣ ገምገማዎች አሉን። በስራ ላይ ምን እንደመጋጠማቸው ሁሉ እንነጋገራለን፣ ወጣ ያለውን እንመልሳለን። እነዚህ የምታያቸው ብዙ ነገር አሳልፈው ለዚህ ደረጃ ይደርሳል። በጣም ደስ ይላል ወደ ትቅደም ልምጣና እስቲ እንግዲህ ያው በሙያው ላይ ብዙ ገጠመኞች ይኖራሉ ብለን እናስባለን። ኮማንደርም እንዳሉት እንግዲህ ፈተናዎችም እንዳሉ ያው ዘና የሚሉ ገጠመኞችም አሳልፈሽ ሊሆን ይችላል። እንደዚሁም ንዴት የጫሩም ገጠመኞች አይጠፉም። ያው ከትራንስፖርት ጋር ከሹፌሮች ጋር በተያያዘና እስቲ የማትረሺው ገጠመኝ ካለ እስቲ ባለውና ዘና እንድንልም እ ብታካፊን ጋሚ እንኳን ለትንሳኤ በዓል በሰላም አደረሰን። ላለው እንደ ሴት ትራፊክ በጣም ብዙ ነገሮች ቻለንጆች ያጋጥሙናል። ያው ፈተናዎችን እያለፍን ነው ለዚህ የደረስነው። እርስ በርስ ስለምንተሳሰብ፣ እርስ በርስ ስለምንዋደድ ስለምንተጋገዝም ነው። ብዙ ነገሮችን እያለፍን ያለ ነው። እኛ እምነት ብሄር ሃይማኖት ሳይለየን ኢቨን እኛ እምነቴን እንኳን የምናውቀው ማለት ነው እኛ አመት በዓል ሲሆን ነው የበዓል ቀን ነው። አንቺ ክርስቲያንነቴን ሌላዋ ሙስሊምነቷን እንኳን ለይተን የምናየው ያን ቀን ነው እንጂ ከዛ ውጭ ሁላችንም በአንድነትና በፍቅር በመተሳሰብ ነው ስራችን የምንሰራው። ይገጥመናል ብዙ ቻል እንጂ ታታወረው እያሳቃት ነው። እና እንደዚህ አንዳንድ ጊዜ ወንዶች አንቺ ስራ ላይ በምትሰሪበት ጊዜ የሚያስቡት ነገር ሌላ ነው። አንቺ የምትወኙ ነገር ሌላ ነው። ያው አንቺ ባለትዳር ነሽ፣ የልጆች እናት ነሽ፣ እንደዛ ነው የምታስቢ። ይገጥምሻል ብዙ ነገር። እኔ ከዚህ በፊት እኔ ተኝቼ ያለው ባለቤት ጋ ነው ስልክ ያለው፣ ተኝቼ ሚሴጅ ይገባለታል፣ አንቺ አትረጅሙ እኔ ካየውሽ ጊዜ ጀምሮ ነው የወደርኩሽ ምናምናም ይገባለታል። ከዛ በኋላ ቀሰቀሰኝ ማለት ነው። ምንድነው የሚሴጅ አለ። ተነሳው አየሁት፣ ቁጥሩን አውቀዋለሁ ማለት በዚህ መልኩ አይደለም። እኔ የማቀው ያቃሉ ነገርና ከዛ ብቻ ወዲያው ደወለለት ለሱ ማለት ነው። እንዴ ምን ብለ ነው የጻፍከው አሁን የጻፍከው ምን ሲዳ አዋሪው አለኝ። እንዴ ምን እንደ ነው ማዋራ ለማጣቂ አ ነው እሱ። ከዛ ደወለለትና አወራ ማለት ሲያወራው ጊዜ አይደለም በስተት ነው መጨረሻው ላይ ያለውን ቁጥር ቀየረውና ኦኬ፣ እንደዚህ አይነት ቁጥር ላይ በቃ ሶሪ በቃ በጠበጥኩኝ አይደል፣ በቃ በስተት ነው ምናምን ብሎ እሱን አሳመነውና አለፈ። ጠዋት ላይ ይደወልኩለት ማለት ነው። ስወጣ ወደ ስራ እንዴት እንደዚህ ታደርጋለህ ነውራር አይደል እንዴ አንተ ነይ ባለ ትዳር መሆኔን አታውቅም ምናምን ነገር ብዬ ስለው ጊዜ በቃ አልቻልኩኝም። እና ብዙ ፈተናዎች አሉ። ያው ከስራችን ላይ ለባተል ኢቭን እያወቁ ነው እና እንደዚህ አይነት ችግር ይፈጥሩብሽና ቤትሽ ላይ ኑሮሽ ላይ ጥፋት ሊያረጉብሽ ይደርሳሉ። ያው ይሄንን ነገር አንደርስታንድ ስለሚያረጉን ነው የኖርን ያለ ነው። ያው ባለትዳሮች ነው። ያው ባሎችም በዚህ መልኩ ይህ ስለሚረዱና ስለሚያልፉ ነው እንጂ በጣም ብዙ ቻሌንጅ አለ። ለሴት ከባድ ነው። ባሎ በዚህ ከባድ ነው። አዎ በጣም ስለዚህ እስቲ ወደ ራኒ እንምጣ። ገጠመኝ ካለ ተናደሽ የሚያለሽበት ከሹፌር ጋርም ሊሆን ይችላል እንግዲህ ወይ አዲስ ሹፌርም አጋጥሞሽ የለመነሽ ተንበርክ ተንበርክኮ ልቀጨው ስትይ። እኔ እንኳን ያጋጠ እንደዚህ አይነት ገጠመኝ እህ፣ በአጋጣሚ እኔ እግሬ አሞኝ ነበርና ተሰብሮ ነበር። ስራ ገና መጀመሪያ ነበረ፣ ስራ ጀምሬ እያለሁ መኪናውን ላሰው እኮ ነው መንጃ ፍቃዴ። እህ እዛ ከኋላ ላይ ተሳፈረች። እህ ይዞኝ በቃ አደጋ እንዳይደርስብን ቀስ ብለው ብቻ ነው ምክንያቱም አደጋ ካልደረሰ እንገናኛለን። አይዘንዳል ካረ ከዛ የዥው ሄኩኝና ልክ ኩርቧ መታ ሲያደርግ ፍጥነት ይቀንሳል። የዛን ሰዓት ድብሩ ይሆናል። ከዛ ማረሚያ ፖሊሶች አይተው ነው እዛ ውስጥ ስንጨቃጨቅ ማለት ነው። እነሱ ተከተሉ። መውረዴን ሲያዩ እኔን ይዘውኝ ተመለሱ። ከዛ በአጋጣሚ የወሰደበት መንደር ላይ ደግሞ፣ እውነቴ ነው ምልሽ፣ የሀረር ሕዝብ ሴትን ይወዳል እና ደወሉልኝ። እንደዚህ እንደዚህ አይነት መኪና እኛ ግቢ ነው እና ያቆመው ሴትን ይዞ ሄደ ስለተባልን ብለው ለእኔ ደወሉልኝ፣ ፈልገው ማለት ነው ስልኬን አፈላልገው፣ እናቴ እንደምላሽ። ከዛ የሄድኩኝና ሹፌር ይዤ ሄድኩኝና መኪናውን ወስጄ የቀጣውበት ሁኔታ አለ። ገርመና ሲመልክ በጣም የሚገርም አጋጣሚ ነው። ወንጀልንም ከማጋለጥ አንጻር ህብረተሰቡን በዚህ መልኩ ይሰራል። እስቲ በብዛት የሚቀጡ ቅጣት ምን አይነቶች ናቸው? በብዛት አሁን ሐረር ላይ የምናስተውላቸው የትራፊክ ጥሰት የምንላቸው በአብዛኛው በአብዛኛው የሚቀጡት ምን አይነት ቅጣቶች ናቸው? አሁን በብዛት የሚቀጡት ትርፍ ሰው አለ፣ ቤልት አለማሰር አለ፣ ስልክ ማናገር፣ ያለ ቦታ መቆም፣ ታሪ ያለ ታሪፍ ያለ ታፔላ ብዙ ቅጣቶች አሉ። እንዲዘርዝር አልጨርሰውም ግን እነዚህ አሁን እነዚህ አንፎሩን በአብዛኛው የሚቀጡበት አሁን ለምሳሌ ታክሲዎች ያለ ታሪፍ ይጠይቃሉ። የዛን ሰዓት እኛ የምንከሰበት ሁኔታዎች አሉ። ድጋሚ ደግሞ ያለ ታፔላ ህብረተሰቡን ያግለሉ አ እነሱ እንቀጣለን። በሚኒባሶች ምናምን ዙሪያ ደግሞ ያለ ማሰርት ሰው እነሱ ላይም ታሪፍ እነሱን የምንቀጣበት ሁኔታዎች አሉ። በጣም ብዙ ነው። እውነት ነው። በአብዛኛው የሚከሰቱ ጥሩ። ወደ ኮማንደር ልምጣና ያው በዓል ነው ትንሳኤም በዓል ነው እያከበርን ያለ ነው። በዓል ሲከበር ደግሞ ከትራፊክ ፍሰቱ ጋር በተለይ ደግሞ የማትረሳቸው አጋጣሚዎች አሳዛኝም ሊሆኑ ይችላሉ ደግሞ እንዲከሰቱ የማይፈለጉ ያው አጋጣሚዎች በዓል ሲመጣ ያው ከአልኮል ጋር በተያያዘ የሚከሰቱ አደጋዎች ይኖራሉ። ና ማትረሳቸው ሲገጠመኞችም ካሉ እዚህ ስራ ውስጥ ሆናችሁ ያስመዘገባችኋቸው በዚህ በዓል ወቅት ላይ ሲ ካለ ብናወራ ያው ለወደፊትም ትምህርትም ጥንቃቄም እንዲሆን። አብዛኛ ያው የትራፊክ ስራዎች ግንዛቤ ላይ ነው ትኩረት የሚሰጠ ቅጣት ሳይሆን ሰባ ፐርሰንቱ ማስተማሪ ነው። ምስተማር ሰው እንደሚመልሰዋል። ሰው እስከሆነ ድረስ እንቀላታለን። ልክ ነው ደግሞ ይሰማል። ነው የምናውቀው እኛ ባለት። አዎ። እና ብዙን ጊዜ እኛ ሥራችን ላይ ብዙ ነገሮች ያጋጥሙናል። በጣም በርካታ እንትኖች ያጋጥማሉ። ትራፊክ ፖሊስ ቆሞ የሚሰራበት ቦታ እራሱ ዝም ብሎ አይደለም። ምን መደበው ማለት ነው። ለአደጋ መንስኤ የሆኑ ቦታዎችን ቼክ ታደርጊና እዛ ቦታ ላይ ምንድን ነው የአደጋው መንስኤ ዎቹ እዛ ቦታ ላይ ትራፊክን መደባለን። ቅድም ኢንስፔክተር ራኒያን እንደ ጠየቅሻት ብዙ ጊዜ ሐረር ላይ የትራፊክ ፍሰቱን የሚያስተጓጉሉ ነገሮች ደንብ ጥሰቶቹ ተስተውሎ የሚታዩትና ለሕብረተሰቡም እንትን ያሉት አንዱን ጠቅሰዋለች። ሌላው ባልሆነ ቦታ ላይ መቆም ከርቭ ላይ መቆም አሁን 12 ሜትር ላይ ርቆ መቆም ሲገባው በቃቂቱን አውጥቶ ከርቭ ላይ ይቆማል። ደርቦ ያቆማል። በፍጥነት ይሄዳል። ስለዚህ አብዛኛው ጊዜ የትራፊክ ቅጣቶችን ምህረት የሌለው አይነት የምንቀጣው፣ ከአደጋው ጋር በተያያዙ ሁኔታዎች ነገር ፍጥነታውን ለአደጋው መንስኤ ነው። ግራ መስመሩን ይዞ ለአደጋው መንስኤ ነው። ርቀቱን ያለመጠበቅ፣ በሱ በሱ ላይ በጣም በርካታ ያስቀጣናቸው ነገሮች አሉ። ነገር ግን እዚህ ላይ ትኩረት መስጠት ያለበት ነገር በመላው ኢትዮጵያ በቀን 14 ሰው ነው የሚሞተው፣ በቀን በትራፊክ አክሲደንት ብቻ 14 ሰው፣ ከ50 ሰው በላይ ከባድ የአካል ጉዳት ነው የሚደርስበት። ከ200 ሰው በላይ ቀላል አካል ጉዳት ደርሷል። በብር ደግሞ በንብረት ላይ የሚደርሰው ከዛ በላይ ነው። ግን አብዛኛው የኢትዮጵያ ሕዝብ ትኩረት ሰጥቶት የሚሄደው በሌሎች ጉዳይ ላይ ነው እንጂ ለትራፊክ አደጋ ትኩረት አይሰጠውም። ብዙን ጊዜ ለምን የኔ ልጅ የአንቺ ልጅ የኔ አባት የኔ ወንድም የኔ እህት ናቸው በትራንስፖርት የሚሄዱት በሰላም ወጥቶ በሰላም እንዲመለሱ ነው የምንፈልገው። ግን አክሲደንት ደርሰዋል ሲባል በጣም ያሳዝናል ማለት ነው። ባላጠፉት ልጆች እግራቸው ይቆረጣል። አሁን ብዙ ሆስፒታል ላይ ቤቶች በትራፊክ አክሲደንት በጣም እግራቸው የተቆረጠ በጣም ብዙ ነገር ነው ያለው። በቅርብ ራሱ እንኳን እዚህ ኦሮሚያ ላይ 16 ሰው ሞተዋል። ወደ ላይ ሀገር ስትወስችው ደግሞ ደቡብ ላይ 66 ወጣት የሆኑ ከ18 እስከ 20 ዓመት የሆኑ ወጣቶች ናቸው የሞቱት። ነገ ሀገር ተረካቢዎች ናቸው እና ለአደጋ ብዙ ትኩረት አይሰጠውም። እኔ እኛ ደግሞ እንደ ሀረሪ ብዙ ነገሮችን እየሰራ ነው ያለነው። ከትራፊኮቹ ጋር የምነጋገረው ይህንን አደጋ እንዴት ነው መቀነስ ያለብን ህብረተሰቡ በሰላም ወጥቶ በሰላም እንዲመለስ ምንድን ነው ባለፈው በ2016 በትምህርት ቤቶች ላይ ብዙ ተማሪዎች በትራፊክ አክሲደንት የሞተም አለ፣ ከባድ አካል ጉዳት ደረሰባቸው አሉ፣ ብዙ ነገሮች አሉ። በአሁኑ ግን በ2017 የትኛውም ትምህርት ቤት ላይ ሞትም ሆነ ከባድ አክሲደንት አልደረሰም። ይህ ምንድነው ራሴ በቃ ሁላቸውም በትምህርት ቤት መግቢያና መውጫ ሰዓታት ላይ ሁሉም እዛ ቦታ ላይ ሬዲ የሆነው እነሱን ያስተናብራል። ሁለተኛ ለትምህርት ቤቶቹም ግንዛቤ እየሰጠ ያለነው ያለ ነው ማለት ነው። በአሁኑ ጊዜ ወደ 39 አደጋ ቀንሶልናል። ባለፈው ዓመት ላይ የአሁኑን ስናነጻጽር ማለት ነው፣ 92 ነው ባለፈው ዓመት ላይ። በአሁኑ ጊዜ 53 ነው የደረሰው ማለት ነው። ስለዚህ ቀንሷል። ሞር ግን ህብረተሰቡ ከኛ ጋር አንድ ላይ ሆኖ ይህንን ትራፊክ አክሲደንትን ለመቀነስ ምን ማድረግ አለብን፣ ወይ ትኩረት መሰጠት አለበት የሚል ነው። ከዚህ ጋር አያይዘ በመጨረሻ ለሹፌሮች የትራንስፖርት ባለሙያዎች መልእክትን ብትሰጠን። ያው በዓል ነው። ስለዚህ በበዓል ሲያሽከረክሩም ሆነ ሁሌም በጥንቃቄ እንዲሞሉ መልእክትን እንሰጥ። አብዛኛው ጊዜ ያው ፖሊስ በዓላት ጊዜ ስራ ላይ የሚሆነ ሌላላ ነገር አይደለም፣ ጠብቃውንም እንደዛው በዓል ስለሆነ ሚዝናኑ በጣም አሉ፣ ከቤተሰብ ልጆቻቸውን ይዞ የሚወጡ አሉ፣ ሲዝናኑ ደግሞ ተሽከርካሪ ይዞ የሚወጡም አሉ። ስለዚህ አብዛኛው አደጋዎች፣ ትራፊክ አደጋዎች ደግሞ የሚደርሱ በቸልተኝነት ነው። ቸልተኝነት የምንለው መጠጥ ጠጥቶ መሽከርከር፣ ይሄ ለአደጋ ነው የሚያጋለጥ። ከጠጣ መኪና ይዞ መንዳት የለበትም፣ በሹፌር ማስነዳት አለበት። ከጠጣ በሌላ ትራንስፖርት ተጠቅሞ ወደ ቤቱ መሄድ አለበት። ስለዚህ አሽከርካሪዎች በእናታችሁ ይሄ ህብረተሰብ ነገ ሀገር ተረካቢ ስለሆኑ ጥንቃቄ በተሞላው ህግና ደንብን አክብራችሁ ቢያሽከረክሩ በዓሉም በሰላም እናጠናቀቃለን የሚል እምነት አለኝ ማለት ነው ስለዚህ ሹፌሮች ትልቅ ሀላፊነት ነው ያለባቸው በጣም ከፍተኛ ብዙ ጊዜ አሁን ብታዩ ማደር አንድ ሰው ስራ ሲያጣ ሂድና ሹፌር ሆና ነው ይባላል ሂድ ፖሊስ ሁን ይባላል እኔ በጣም ነው የሚሰማኝ ፖሊስ እኮ ትልቅ ክብር ያለው ስራ ነው ፖሊስ ማለት ፖሊስነትን እኔ የምንኮራበትና የምደሰትበት በቃ ለህብረተሰቡ ግልጋሎት ተሰጥበት ነው። ሹፌርም እንደዛው በጣም ትልቅ ቦታ ያለው ነው። ለምን እኔን፣ አንቺን፣ እሷን፣ የተማረውን፣ ያልተማረውን፣ እናቶችን፣ አባቶችን ይዞ የሚሄድ ነው እኮ ትልቅ ኃላፊነት አለበት። ስለዚህ ተምሮ መንጃ ፈቃድ መውጣት አለበት። ህግና ደንብን ተከትሎ መሄድ አለበት። ፍጥነቱን ቀንሶ መሄድ አለበት። ለትራፊክ ፖሊሶቻችን ደግሞ መታዘዝ ግድ አለበት። ህግን ነው የሚያስከብሩትና፣ በተለይ ደግሞ ዛሬ በዓሉን እንደዚህ ያሳመሩት ሴት ፖሊሶቻችንን ሁሉ ሁሌም ሲያዩዋቸው አክብሯቸው እነሱ ጎን ሆኖ እንዲሰሩ ነው ምፈልገው ወደ ትቅደም ልምጣና እስኪ ያንችም ለሾፌሮች ከሾፌሮች ጋር ነው የምትሰሩትና እለት ተእለት ውሏችሁ ከአሽከርካሪዎች ጋር ነው እስቲ ለእነሱ መልእክት ማድረግ ያለባቸው ከእናንተ ጋር በሰላማዊ በደስታ በፍቅር መስራት አለባችሁና ስለዚህ እስቲ መልእክት እንውሰድ እሺ አመሳግናለሁኝ እኔ በዚህ አጋጣሚ ማስተላለፍ የምፈልገው መልእክት ምንድን ነው? አንደኛ ብዙ ጊዜ አደጋ መንስኤ ሆነው እንደሚታዩ ነገሮች አሉ። ፍጥነት አለ፣ ጠጥቶ ማሽከርከር አለ። በቃ በዚህ ዙሪያ ላይ ሹፌሮቻችን ጠንክረው በርትተው ይህን ነገር ትተው ካሽከረከሩ አደጋ ይቀንሳል ብዬ አስባለሁ። ምክንያቱም ምንድነው እሱ እኔ ሹፌር ስሆን ከኋላ አሳፍር የሚሄደው ህዝብ ሁላ የስንት ሰው ኃላፊነት ያለበትን ህዝብ ነው ይዤ የሚሄደው ማለት ነው። አንድ ግለሰብ እዚህ ጋር የእሱን ሞት ብቻ አለ ማየት ያለብን፣ በሱ ዙሪያ የሚተዳደር በሱ ዙሪያ የሚማር ብዙ ልጆች ያሉት ብዙ እናት አባት የተለያየ ቤተሰብ ያለው ስለሆነ ቢያንስ ለራሳችንም ብቻ ሳይሆን ለህብረተሰቡም፣ ለእኛም፣ ለልጆቻችንም ስንል ለቤተሰቦቻችንም ስንል ተጠንቅቀን መንዳት አለብን እላለሁኝ። ሲቀጥል ደግሞ ምንድነው እሱ ለትራፊክ አይደለም ህግ የሚከበረው፣ ህግ የሚከበረው ለራስ ነው። በቃ ለራስ ነው ሁልጊዜም። ትራፊክ ቢኖርም ባይኖርም ሹፌር ህግን አክብሮ ከሄደ አደጋ አይከሰትም። የማይሆን ቦታ ላይ ከማቆም መቆጠብ፣ በቃ ማዞሪያ ላይ ግዴታ ምልክትም አያስፈልግም። እንደ ሹፌር ይሄ ቦታ ምንድነው አመቺ ነው ወይ፣ እኔ እዚ ጋር ሳቆም ሌላውን ህብረተሰብ፣ ሌላውን አሽከርካሪ አልጎዳም የሚለው ነገር ከግንዛቤ ይከተን ነው መንዳት ያለብን። ሌላው ነገር ጥሩ ነው። እርስ በርስ ተሳስበን ተከባብረን እኛንም ሴቶች አክብራችሁ አሁንም ያለው ነገር እንደ ክልላችን ጥሩ ነው አክብረውን ታዘውን ነውእና አሁንም ከዚህ የበለጠ ደግሞ ተለውጠን ስናሽከረክር ህዝብንም ደህንነት የራሳችንም ደህንነት ጠብቀን ብናሽከረክር ሀሪፍ ነው። ላለው በተለይ ትምህርት ቤት አካባቢ ላይ ተማሪዎች የሚበዙበት ቦታ ላይ ዜብራ ላይ ማለት ነው ዜብራ ላይ አሁን አብዛኛው ሹፌ እንደውም ባጃጆች አይደሉም ሌሎችም መኪኖች አሉ፣ የግለሰብ መኪኖችም አሉ። እና ዜብራ ላይ ሁልጊዜም ዜብራ ማለት ነው በቃ ቆመ አቀዝቅዘ ተማሪ ወይ ደግሞ የሚሻገር ሰው አለ ወይ የለም ብለ አረጋግተ የምትሄድበት ቦታ ነው። ቁም የሚል ምልክት የለም። በቃ ዜብራ ማለት እራስ አስበ የምትቆምበት ቦታ ነው እና ብዙ ጊዜ ዜብራ ላይ ትኩረት ብንሰጥ ህዝብ ለህዝብ ለቅድሚያ ብንሰጥ አመሰግናለሁ ይህን ብናደረግ በቃ አደጋ ይቀንሳል ብዬ አስባለሁ። መልካም ባህል ይሁን ለሁላችን። እዚሁ መልክትሽን እንውሰድ። እኔ ለአሽከርካሪዎቹ የማስተላልፈው መልእክት በመጀመሪያ ደረጃ ከጠጡ አይንዱ የሚለውን መፈክር መያዝ አለባቸው። ሁለተኛ ሁለተኛ ደግሞ ምንድን ነው ዜብራ አካባቢ ላይ በተለይ ተማሪዎች በሚወጡበትና በሚገቡበት ሰዓት ቀስ ብለው ቢያሽከረከሩ። ከተማ ክልል ላይ በጣም ቀስ ተብሎ ነው መሽከርከር ያለበት። አንዳንዱ በጣም የሚፈጥንበት ሁኔታ አለ። ምክንያቱም የእሱን ሕይወት ብቻ ሳይሆን የሚያሳጣው የሌላውንም የሶስተኛውንም ወገን ሕይወት ስለሆነ የሚያሳጣው ያንን ቢጠነቀቅ። ሌላ በተረፈ ደግሞ ጥፋቶች ባይበዙ እኛም ወደ ክስ አንሄድም። ጥፋቶች ባይበዙ ሌላ ያው በሰላም ወጥተን ብቻ በሰላም ያስገባል ሁላችንንም ነው የምለው። ለመላው የክርስትና እምነት ተከታዮች አሁንም ደግሜ እንኳን አደረሳችሁ እላለሁ ከእኛ ጋር ስላሳለፋችሁ አመሰግናለሁ ኮማንደር የምትለው የመልካም ምኞት ካለ ድልስት ያው እንኳን አደረሳችሁ እያልኩ ለመላው ክርስትና እምነት ተከታዮች እንኳን አደረሳችሁ በዓሉን በሰላም በደስታ በፍቅር እንደምታሳልፉ ምኞቴ ነው ስለዚህ እንኳን አብሮ አደረሰንላለሁ አመሰግናለሁ ወርሰመል መልካቶቻችን በዛሩ ልዩ የባል ቆይታችን እንግዲህ እዚ ፍሬሽ ቴች ሆቴል ውስጥ ተገኝተን ከሀረሪ ፖሊስ ኮሚሽን ሴት ትራፊክ ፖሊሶች ጋር እንደዚሁም ካለፋቸው ኮማንደር ሙክታር አብዶሽ ጋር እንግዲህ ጥሩ ቆይታ ያያረግን ነው። እንደ ተከታተላችሁት እንግዲህ ስለ ስራቸው፣ ስለ ትራፊክ ሞያ በጥቂቱም ወደ እናንተ አድርሰናል። እንደዚሁም ተሽከርካሪ ለሹፌሮች መልእክታቸውንም አድርሰዋል። በዓል ነውና በጥንቃቄ እንድናሽከረክር ከጠጡ አይንዱ የሚለውን መፎክርም እንድንተገብረው እንግዲህ እኛም መልእክታችን እናደርሳለን። አሁንም ቆይታችን ያማረ እንዲሆን እንመኛለን። ፕሮግራማችን አላበቃ አላበቃም፣ ከዚሁ ከፕረስተች ሆቴል ወደ እናንተ የምናደርሳቸው ፕሮግራሞች ይኖሩናል። ጥሩ ቆይታ ይኖረናል። ከስቱዲዮ የምንጋብዛቸው ፕሮግራም እንደዚሁ ይኖሩናል ማለት ነው። ወደ ቦታቸው እንመልሳለን። እናንተን እናመሰግናለንራጌታጌጌራ